ክርስቲያንን የገደለ ይጸድቃል ጀነት ይገባል ብላችሁ ታምናላችሁ ይሉናል ክርስቲያኖች። ወላሂ አንዳንድ ያሳዝናሉ በጣም እንደው በምን አይነት አስተሳሰብ ጭንቅላታቸውን እንደሞሏቸው ብሬንዎሽ እንዳደረጓቸው እንደው ከስንቶች ጋር ይሄን ነገር ስወያይበት ይሄን ጥያቄ ያነሳል። መጀመሪያ መረጃን በመንተራስ እስልምና አይደለም ለሰው ልጅ ማለት ነው ለእንስሳ ያለው ለእንስሳ ያለውን ቦታና ክብር በመግለጽ ኢስላም የሰው ልጅ ከዛ የተሻለ ክቡር ሕይወት እንዳለው ክቡር ፍጡር መሆኑን እንደሚገልጽላቸው ነግሬ ስነግራቸው የማይቀበሉ አሉ። ግን መጨረሻ ላይ መቼም ተግባር ያሳምነዋል ብዙውን ሰው። እና ብዙ ጊዜ ሲገጥመኝ የምሰጠው የመጨረሻ ምላሽ ምንድነው? ከጥቅጾች በኋላ በሉ እንግዲያ ውስጥ ጥያቄውን ወደ እናንተ ነው የማዞረው። ምላሹን እናንተው ትሰጡኛላችሁ ቁርአን ክርስቲያንም በመግደል ጽድቅ ይገኛል። ጀነት ትገባላችሁ ብሎ ካስተማረና እኛም ሙስሊሞች የቁርአኑ ተከታይ አማኞች ከሆነ እንዴት ነው እስከዛሬ እናንተ በሕይወት የቆያችሁት? ይሄንን እናንተው መልሶልኝ ነው። ይህ ሐቂቃ ነው። ጀነት መግባት አንፈልግም እንዴ? እንፈልጋለን። አላህ ጀነት ለመግባት ያስቀመጠልን መስፈርት እነሱ ያሉት ከሆነ ሙስሊሙ ያንን ለማድረግ ታዳ ምንድነው የከለከለው? በብርድ ሰዓት እኮ እንቅልፉን አሸንፎ እኮ የሚነሳ ሰው ትልቅ ትግል እኮ ነው። ሱብሂ ለአዛን ሲል አላህ ጠርቶኛል ብሎ በዛ ሰዓት ማለት ነው። ከሚስቱ እቅፍ ወጥቶ እንቅልፉንም አሸንፎ በዛ ብርድ ሰዓት ውዱአ አድርጎ ወደ መስጊድ የሚሄደው ምን ፍለጋ ነው? የአላህን ራህመት ጀነትን አይደለም እንዴ? ያ ሁሉ ከምትለፋ አንድ ጎረቤትህ የሌላ እምነት ተከታይ የሆነ ሰው ከሆነ ያን ሰው ግደለው ጀነት ትገባለህ ከተባለ ይሄን ለማድረግ ሐቂቃ የሚከለክል ነገር አለ? ግን ዛሬ የሙስሊሙ ሁኔታ ሲታይ ከእነሱ ጋር በእድርና በእቁብ ተሳስሮ በማኅበራዊ ኑሮ አንድም ላይ እየኖረ እንደውም ሙታን ሁሉ እስከ መቀባበር ደረጃም የደረሰ እንግዲህ እነዚህ ሙስሊሞች ጀነት አይፈልጉም ማለት ነው። ካልሆነስ ጠላቶች የሚያወሩት ወሬ የተዛባ ምንም መረጃ አልባቢ መሆኑን ይረዱታል ማለት ነው። በዚህ መልክ ሲነገራቸው ብዙዎቹ ይገባቸዋል። እውነትም የሚል ደረጃ ላይ ይደርሳሉ። ታዲያ ካልሆነስ ግን ከሁሉም ያሳቀኝ አንድ ክርስቲያን ነው እስከ ዛሬ ይሄን ስነግረው ይሄንንም እስከ ዛሬ ያላደረጋችሁት መንግስት እፈርታችሁ ነው አለ። ከጀሃነም በላይ መንግስት ያስፈራናል። ህግ ፊት እንቆማለን፣ እኛም ይፈረድብናል ብለን ፈርተን ከሆነ ለእኔ ምን ጨነቀኝ? ጀነት መግባቴ ማለት ነው ከተረጋግጠልኝ አንተን በመግደሌ ካርዱ ከተሰጠኝ፣ እድሜ ልክ ስርዓት አይደለም ለምን በስቅላት አልቀጣም? ብሞት ወደዛ ነው ሄደው፣ ካርዴን ይዤዋለሁ። መንግስት የነጠቀኝ ካርዴን ሳይሆን ምድራዊ ህይወቴ ነዋ። እዛ ላይ እንግዲህ እንደምገለጸው ኢስላም ግን ከስሙ ትርጓሜ ጀምሮ የሰላም ሃይማኖት እንደሆነ ሁላችንም የምናውቀው